እንደምናችሁ፣ ደህና ናችሁ ወይ? ዛሬ ደግሞ በአጋጣሚ ሆነው ይህንን ቪዲዮ ለምትመለከቱ ወገኖቼ፣ እኔ እንግዲህ በተለያየ አይነት ጊዜና ወቅት አንዳንድ ኢንፎርሜሽኖችን በቲክቶክ እንደዚሁም ደግሞ በፌስቡክ ላይ በማስተማር እገኛለሁ። ግን በዩቱብ ላይ እስከዛሬ ድረስ እነዚህ ኢንፎርሜሽኖች ብዙዎቻችሁ መቀመጥ አለበት፣ ሚኪ አንተ ነገ ጠዋት ይህን ኢንፎርሜሽን ለወገኖቻችን ማስተላለፍ ያለብን ሪከርድ ተደርጎ መቀመጥ አለበት ስላላችሁኝ ይህንን ደግሞ እንግዲህ ዛሬ በዩቱብ ላይ በአጋጣሚ ሆኖ የኔን ለምትመለከቱና ለምትከታተሉ ሁሉ አደራ እምላችሁ ነገር ምንድን ነው፣ ይህንን የኔን አጭር ቪዲዮ ከተመለከታችሁ በኋላ ለጓደኞቻችሁ ሼር እንድታደረጉ፣ ላይክ እና ደግሞ ሰብስክራይብ እንድታደረጉ በትህትና እጠይቃለሁ። ምክንያቱም እኔ እስከዛሬ ድረስ በዩቱብ ላይ ብዙ ነገር ጭኜ አላውቅም። አሁን ግን በቲክቶክ ላይፍ ስገባ ወይ ደግሞ በፌስቡክ ያሉትን ነገሮች ሪከርድ እያደረኩኝ በዩቱብ ማስቀመጥ ስለጀመርኩ ማለት ነው። ሰው ዛሬ የመጣሁት ለምንድን ነው? ለአንድ ነገር ነው። እሱም እንግዲህ ምንድን ነው፣ ብዙዎቻችን አሜሪካን ሀገር ብዙ ዓመታቶችን አስቆጥረናል። አሜሪካን ሀገር ደግሞ ስንኖር በተለያየ አይነት ሁኔታ ብዙዎቻችን ቤት አፍርተናል፣ እና በጣም ደስ ይላል። ይህ ትልቅ ነገር ነው። ምክንያቱም ከዜሮ ጀምረን ነው እኛ በአሜሪካን ሀገር ላይ ሀብት ማፍራት የጀመርነው ነው። አንዳንድ ሰው አንድ ቤት ያለው አለ። አንዳንድ ሰው ለሶስት ቤት ኖሮ ደግሞ በሰላም ደግሞ እያከራየ የሚኖር ሰው አለ። ሶ እኔ እንግዲህ ዛሬ የመጣሁት ለምንድን ነው ለአንድ ነገር ነው እሱም ምንድን ነው ነገ ጠዋት እኔና እናንተ በሆነ አጋጣሚ ሆኖ በህይወት ባንኖር ይህንን ቤት ማን ነው የሚወርሰው የሚለውን ነገር እስከ ዛሬ ድረስ የነገረን ሰው የለም እኔ ደግሞ ዛሬ እሱን ለመናገር ነው የመጣሁት ምክንያቱም ሁላችንም በአሜሪካን ሀገር አንዳንድ ሰው ሲንግል ሆኖ ቤት የገዛ ሰው አለ አንዳንድ ሰው ደግሞ ባልና ሚስት ሆኖ ደግሞ ቤት የገዛ አለ አንዳንድ ሰው ደግሞ ባልና ሚስት ደግሞ ሳይሆን ነገር ግን በቤቱ ባልና ሚስት ነው፣ በውጭ ግን በቤቱ ባልና ሚስት ነው። ሌጋሊ ግን አልተጋባም እና በአጋጣሚ የሆኑ ደግሞ ቤት የገዛ ሰው አለ እና ቤቱ ያለው ወይ በባልየው ስም ነው፣ ወይ ደግሞ በሚስትየው ስም ነው ቤቱ ያለው እና ነገ ጠዋት ይሄ ሰው በህይወት ባይኖር ይሄንን ቤት ማን ነው የሚወር ሰው ምንድን ነው ሊከተል የሚችለው ነገር፣ እሱን ነገር ለማሳወቅ ነው። ሌላው ደግሞ ምንድነው፣ ብዙዎቻችን በጓደኝነትና በእህትነት በወንድምነት በአባትና ልጅነት ብዙዎቻችን ቤት ገዝተናል ግን እኛ ነገ ጠዋት በሆነ አጋጣሚ ሆኖ አንድ ነገር ብንሆን ይህንም ቤት ማን ነው የሚወርሰው? ወራሹ ማን ነው የሚለውን ነገር ብዙዎቻችን አልተገነዘብንበትም። እና ስላልተገነዘብን ደግሞ በጣም በሚገርም ሁኔታ ብዙ ጣጣ እያመጣብን ነው ያለው። ምክንያቱም ዛሬ ሲንግል ሆነ ቤት የገዛ ሰው ነገ ጠዋት በህይወት በማይኖርበት ሰ በአሜሪካን ሀገር ላይ ቤቱን ማን ነው የሚወርሰው? የወራሽነት ዶክሜንት ብዙዎቻችን ጽፈን አላስቀመጥንም የወራሽነት ዶክሜንት ብዙዎቻችን ጽፈን አላስቀመጠም እና ስላላስቀመጠ ነገ ጠዋት ይህ ሰውዬ በሕይወት በማይኖርበት ሰዓት ንብረቱን ማን እንደሚወርሰው ዶክሜንት ጽፎ ስላላስቀመጠ ነገሩ ወደ ፕሮቤት ኮርት ሄድና ለአለባሌ ወጪ እየተደረግን ነው ማለት ነው፣ ብዙዎቻችን ያለነው። ሌላው ምንድን ነው እንግዲህ፣ ባልና ሚስት ሆነን ደግሞ ቤት ይገዛል። እንግዲህ ባልና ሚስት ሆኖ ቤት ይገዛል። በአሜሪካ ነገር ላይ ቤት ከተገዛ በኋላ ነገ ጠዋት ወይ ባልየው ወይ ሚስትየው ወይ እነሱ በሕይወት ባይኖሩ የወራሽነት ዶኩሜንት እኔና እናንተ ጽፈን አላስቀመጠ፣ ማን ወራሹ? ማን ወራሹ? ይህንን ነገር ደግሞ እኔና እናንተ ዛሬ በጤና እያለ ዛሬ በጤና እያለ እኔና እናንተ ይህን ዶኩሜንት ጽፈን ካላስቀመጠን፣ ነገ ጠዋት ኬዛችን ወደ ፕሮቤት ኮርት ይሄድብናል። በአሜሪካን ሀገር ላይ ለአለባሌ ወጪ እንደረጋለን ማለት ነው። ምክንያቱም አንዳንድ ሰው የሚያስበው ምንድን ነው፣ በቃ እንዴ እኔ ባለር ሚስቴ ነች የምትወርሰው አንዳንድ ሰው ደግሞ ባሌ ባይኖር እኔን የሚወርሰው እኛ ባንኖር ልጆቻችን ናቸው የሚወርሱት ብሎ ብሶ የሚያስበው ግን እንዴት ነው በአሜሪካ ሀገር ላይ ይሄ ቤተሰብ ይህንን ንብረት ሊወርስ የሚችል የሚለውን መንገድ ግን የነገረን ሰው የለም ማለት ነው። እና ይህን ነገር ራሱ ባልና ሚስት ሲሆናችሁ፣ ቤታችሁ በአንድ ላይ የሆነ ቤት የገዛችሁ የወራሽነት የማረጋገጫ ዶክሜንት ዛሬ ጽፎ መቀመጥ አለበት ወይ ነገ ጠዋት ወደ አለባሌ ወጪ ወደ ፕሮቤት ኮርት እንዳንሄድ ማለት ነው። ሶስተኛው ደግሞ እንግዲህ ምንድን ነው በአሜሪካን ሀገር ላይ በቤት ውስጥ አንዳንድ ሰው ባልና ሚስት ሆነው ግን ሌጋሊ ደግሞ አልተጋባም። ለተለያየ አይነት ሪዝን ሆኖ አልተጋባም። ነገ ጠዋት ቤት በዛ ሰው ያለው ሰውዬ በዛ ስም ያለው ሰውዬ በሕይወት ባይኖር ይህን ንብረት ማን የሚወርሰው እንግዲህ ሌጋል ዶክሜንት የላቸውም። እሷ ወይ ሚስት አደለችም ወይ ደግሞ እሱ ባል አደለም። ቤታቸው ያለው በአንድ ሰው ስም ነው። ነገ ጠዋት እነዛ ሰዎች በሕይወት ባይኖሩ ቤቱን ማን ነው የሚወርሰው? ኢማጂን አስቡት። እንግዲህ በየቤቱ እንደዚህ አይነት ብዙ ሰው አለ። ባልና ሚስት በቤት ውስጥ ባልና ሚስት ነው ግሌ ጋር ያልተጋባ። ነገ ጠዋት ያ ሰው በሕይወት በማይኖርበት ሰዓት፣ ይሄንም ቤት ማን ነው የሚወርሰው የሚለውን ነገር ዶክሜንት ጽፎ አላስቀመጠም። ስለዚህ አንዳንድ ሰዎች ሲነግሩኝ ብዙ ሰዎች አሁን እየተቸገሩ ያሉበት ከዚህ ቢኖር ይሄ ነው። ምክንያቱም እኔና እናንተ በአሜሪካን ሀገር ላይ ባለማወቅ የወራሽነት ዶክሜንት ጽፈን አላስቀመጠም ጽፈን ደግሞ ስላላስቀመጠን አንፎርችነትሊ፣ አንድ ነገር በሚመጣበት ሰዓት ሰው ወደ ችግር እየገባ ነው ማለት ነው። እና ያለው ይሄ ታዲያ ለዚህ መፍትሄው ምንድን ነው? በተለይ ደግሞ ማይነር ልጆች ደግሞ ያለን እሱ ራሱ በጣም አሳሳቢ ነገር ነው። ምክንያቱም ዛሬ ባልና ሚስ በሆነ አጋጣሚ ሆነ በሕይወት ባይኖሩ ልጆቹን ማን ነው የሚያሳድጋቸው የሚለው ነገር አሳሳቢ ነው። እና ምን አልባት በአሜሪካን ሀገር ላይ ቤት ገዝታችሁ ሲንግል ሆናችሁ ቤት የገዛችሁ ሰዎች የወራሽነት ማረጋገጫ እኔ ሚኪ ነገ ጠዋት በሕይወት ባለው ወራሾቼ ገሌና ገሌ ናቸው የሚለው ዶኩሜንት መሰራት አለበት። ኮንታክት አርጉኝ። ከኔጋ ቁጭ ብለን ምን ማድረግ እናለበን እናያለን። እንደዚሁም ደግሞ ባልና ሚስት ሆናችሁ ባልና ሚስት በስማችሁ ቤት ያለ በስማችሁ ቤት ያለ ነገ ጠዋት የወራሽነት ዶኩሜንት ጽፋችሁ ያላስቀመጣችሁ ዛሬ ነገ የሚያስብል ነገር አይደለም። ይሄ ዶክሜንት በአሜሪካን ሀገር ላይ ዛሬና እኔና እናንተ ነቅተን ካልጻፍነው ነገ ጠዋት ላለባሌ ወጪ እንዳረጋለን ማለት ነው። እና እኔ ዋናውም የመጣውበት ነገር ምንድን ነው? ላለባሌ ወጪ እንዳንዳረግ፣ ላለባሌ ከኪሳችን ውስጥ ዛሬ በትንሽዬ ነገር አቮይድ ማድረግ የምንችለውን ነገር ነገ ጠዋት ይህን ነገር ባለማወቅ ብቻ ስህተት ውስጥ እንዳንገባ። በሶስተኛ ደረጃ ደግሞ ባልና ሚስት ሌጋሌ ባልና ሚስት ላልሆነ ሰው ግን ቤት እና ንብረት ላለው ሰው ነገ ጠዋት ወራሹ ማን ነው? እንዴት ነው ያ ንብረት ከዚኛው ሰውዬ ወደዛኛው ሰውዬ የሚተላለፈው በምን አይነት ምክንያት ነው? ምክንያቱም ያን ሰውዬ የሚያውቀው ባልና ሚስት አይደለም ሌጋሊ ግን ቤት አለው። ሚስት የምትባል ቤት ውስጥ አለች፣ ግን ሌጋሊ አልተጋቡም። ባል የሚባል ቤት ውስጥ አለ፣ ሌጋሊ ግን አልተጋቡም። ሰው ነገ ጠዋት ወራሹ ማን ነው? እኔና እናንተ ዶኩሜንቱን ጽፈን አላስቀመጥነው። ሌላው ደግሞ ምንድነው፣ ቅድም እንደተናገርኩት በተለይ በተለይ ወንድምና ወንድም ጓደኛና ጓደኛ ሆነን ቤት ደግሞ የገዛ ነገ ጠዋት ያ ሰው በህይወት በማይኖርበት ሰዓት ወራሹ ማን ነው? እንዴት ነው ያ ንብረት ከዚህኛው ቤተሰብ ወደዛኛው ወደዛ ጓደኛው የሚተላለፈው? ከዚችኛው ሀት ወደዛችን እንዴት ነው የሚተላለፈው? እና ይሄን ነገር አላወቅንበትም። አሁን ግን ትልቅ ነገር ብሬክ ትሩ አድርገናል። እንደ ሶሳይቲ፣ እንደ አንድ ህብረተሰብ ሶሊሽኑን መስጠት ጀምር ያለብኝ ለሱ ሰው ምን ማድረግ እንዳለብን ማወቅና መረዳት ስላለብኝ ደውሉልኝና ኮንታክት አድርጉኝ። ቁጭ ብለን በመነጋገር እያንዳንዱን ዶክሜንት ዛሬ ነገር ሳንል ዛሬ ሰርተን ዶክሜንታችን እናስቀምጣለን። በአሜሪካን ሀገር ላይ ባለማወቅ ንብረታችን ወደ ፕሮቤት ኮርት ወይ ደግሞ ወደ መንግስት መሸጋገር የለበትም በምንም አይነት መንገድ። እስከዛሬ ድረስ ሳናቅ ብዙ ወገኖቻችን እየተቸገሩ ናቸው። የነቁት ደግሞ ይህን ኢንፎርሜሽን ደግሞ ሼር አደረጉ። እውነት ለመናገር ይህንን ድሮ አድርገው የተቀመጡ ሰዎች አይ ለወንድምና ለእህታቸው ይህን ኢንፎርሜሽን አልሰጡም እና ስላልሰጡ የሆነ አጋጣሚ የሆነ አንድ ነገር በሚሆንበት ሰዓት ሰው እየተጎዳ ነው ያለው ይህንን ነገር እንግዲህ አቮይድ ለማድረግ እና እኔና እናንተ ነቅተን ንብረታችንን በአሜሪካን ሀገር ላይ እንቅልፋችንን አተን እግራችን ተንቀጥቅጦ ወገባችን ተንቀጥቅጦ ያፈራነውን ንብረት ሌጋሲያችንን ወደሚቀጥለው ቤተሰብ ለማስተላለፍ ስለሆነ፣ ዛሬ የመጣሁት አንደኛ ዩቱብን ለምትመለከቱ ሰብስክራይብ እንድታደርጉልኝ በትትና እጠይቃለሁ። ሁለተኛ ደግሞ ላይክ እና ሼር፣ ለጓደኞቻችሁ ለቤተሰቦቻችሁ ደግሞ ይህን ነገር ሼር እንድታደርጉ በትህትና እጠይቃለሁኝ። እንግዲህ ምንድን ነው ማድረግ ያለብን? ምንድን ነው መደረግ ያለበት ካላችሁ ኮንታክት አድርጉኝ፣ እኔን ኮንታክት አድርጉኝ። ቁጭ ብለን በመነጋገር ለእያንዳንዱ ሰው ያለውን ሶሉሽን እሰጣለሁ ማለት ነው። አመሰግናለሁኝ። እንግዲህን ኢንፎርሜሽን ከሰማችሁ በኋላ ላይክ እና ሰብስክራይብ ማድረጉን እንዳትረሱት ለማለት ነው። አመሰግናለሁ